መንግስት የአርሶ አደሩን ምርትና ምርታ ማነትን ለማረጋገጥ የተለያዩ ተግባራዊ ስራዎችን እየከወነ ይገኛል። በተለይ ከዝናብ ጥገኝነት የተላቀቀ ዘመናዊ የግብርና ስነ ዘዴን የተከተለ የግብርና ስርዓት በሚገንባቱ ረገድ ረዥም ርቀት ተጉዟል። በሲዳማ ክልል አርቤኮና ወረዳ የተገነባው ዘመናዊው አነስተኛ የመስኖ አውታር ለዚህ አንዱ ማሳያ ነው። ኮኔ አልባን ባደሱ ያነራ ጤኑ ያነራት ለወስድነሞ ቀድሞ ላይ ዝናብ ላይ ጥገኛ ነበርን። በልግም ሲደርስ እንዲሁ ከዚያ ውጪ መሬታችንን አርሰን አናውቅም እኛ እዚህ አካባቢ እርሻ የምንጀምረው ዝናብ ሲጥል ነው። በልግ ሲጀምር ማለት ነው። በሌላ ወቅቶች የማረሱ ልማድ የለ። አርሶ አደሮቹ ለመሬታቸውን ይዘው የዝናብ ጥብታን ይናፍቁበት የነበረው ያ ጊዜ ያበቃ መስሏል። የአርሶ አደሩን የምግብ ዋስትና ማረጋገጥ ለዜጎች የስራ እድል መፍጠርና ተያያዥ ስራዎች ላይ ትኩረት አድርጎ የሚሰራው የምግብ ስርዓት ማጠናከሪያ ፕሮጀክት በወረዳው ያስገነባው ዘመናዊ የፓይፕ መስኖ ነጋቸውን በብሩ እንዲተልሙ አስችሏቸዋል። ኔንኬ ኦሚ ኦኒ ማጋሎ ጋላንተ። አሁን ግን ፈጣሪ ይመስገን በአመት ሁለት ሶስት ጊዜ እንድናመርት ድል አግኝተናል። የዚህ ፕሮጀክት ተጠቃሚ በመሆናችንም በጋም ሆነ ክረምት ለኛ ምንም ነው፣ ሁሌም እናርሳለን። ለወሁን ማገናውት ጋላንቴ ሙ ኩቴነ ያናራ አሩኖ ኖኪ አዋዱኖ ኖኪ አሪ ይህ ፕሮጀክት ትልቅ ተስፋ ነው ይዞ ልን የመጣው። እኛ ራሱ በጊዜ እንዲጠናቀቅልን በቅርብ ስንከታተል ነበር። አሁን ተጠናቆ ለአገልግሎት ክፍት ሆኗል። በዚህ ረገድኛ መሬታችንን እያዘጋጀን ነው። ስለዚህ ተጠቃሚ እንሆናለን ብለን እናምናለን። አዋዶን ሎስ ነሞ ይታቲ ለወጦት ነው እንኪው እንደሚታዩት ከዚህ ምንጭ ተጠልፎ ልክ አፈር ውስጥ ነው የገባው። በእያንዳንዱ ሰዎች ላይ በዚህ ኦፍቴክ በሚባሉ ነገሮች እየከፈቱ እያንዳንዳቸው አክሰሰቢል ነው። ለሁሉም ማሳ ላይ ማጠጣት የሚችል ነገር ነው የተፈጠረው። ና ዘመናዊ ነው። ከሁሉ የተሻለች መስኖ ብለን ያው ተቀብለነዋል። ይህ የአርሶ አደሩን ተጠቃሚነት ይበልጥ ያሳድጋል፣ ምርታማነቱንም ከፍ ያደርጋል የተባለው የፓይፕ መስኖ ፕሮጀክቱ ከመሰል አውታሮች በብዙ መልኩ የተለየ ስለመሆኑ ይነገራል። በዋናነት የውሃ ብክነትን ከመቀነስና ለመሰረተ ልማቱ ውስን ስፍራን ብቻ መያዙ በልዩነት እንዲነሳ ያደርጓል። በማሳቸው ውስጥ የሚያልፍ አርሶ አደር ሁሉ በቀላሉ ውሃ አክሴስ አድርጎ ማልማት የሚችልበትን እድል የሚፈጥር ነው። በሌላ መልኩ እንግዲህ አዲስ አሰራር ነው ብለንም መውሰድ እንችላለን። እስካሁን ባለ ሁኔታና መሬት ከመቆፈርም መሬት ከማባከንም ከአካባቢና ማህበራዊ ደህንነትም አንጻር ብዙ ችግር ሳይፈጥር ነገር ግን ሁሉም አርሶ አደር ተጠቃሚ ሆኖ የሚያልፍበትን መንገድ ለማመቻቸት ተብሎ የተሰሩ አዳዲስ ስራዎች ውስጥ አንዱ ነው እና ዘንድሮ በዚህ ዓመት ለባንክ ተልኮ ጸድቆ ተገንብቶ አልቆ አሁን ስራ የጀመረ ፕሮጀክት ነው። በትንሽ ኮስቱም እንደሌለው ከፍ የሚል አይደለም። ሌላው ደግሞ አገልግሎቱ ከነዛ በተሻለ መንገድ ነው የሚሰጠው። ይህንን ስል ደግሞ ብክነቱ የውሃ ብክነት አይኖርም አንደኛ። ሌላው ደግሞ ማህበረሰቡን ዲስተርብ አያደረግም። ምናልባት እርሻቸውን ያ ካናል ሲሆን እየቀደደ የሚሄድበት ሁኔታዎች አሉ። የሆኑ ነገሮች ሉዝ የሚያደርጉት ነገር ይኖራል። የራሳቸውን አሴት እና ያ ደግሞ ፕሮግራሙን በብዛት የሚደገፉ ነገሮች አይደሉም። በርካታ አርሶ አደሮችን በአባወራ ደረጃ ተጠቃሚ እንደሚያደርግ የተነገረለት የመስኖ ፕሮጀክቱም በመጀመሪያው ደረጃ እንደ ማሳየነትም ከ15 ሄክታር መሬት በላይ ማልማት እንደሚችል ተነግሯል። ይህም የአርሶ አደሩን የማረስ ድግግሞሽ ከፍ ከማድረጉም በላይም ተጠቃሚነቱን የሚያሳድግ ነው። እንግዲህ ውሃ ካለ ዓመትን ሙሉ የምታመርትም ከሆነ ወይም በሲዝን የምታመርትም ከሆነ ምርትና ምርታማነትን ውሃ ተጠቅመ የማሳደግ ጉዳይ ነው። አንድ ጊዜ የምታመርትበትን መሬት ሁለት ጊዜ ማምረት ከተቻለም ከዛ በላይ እንደ የአግሮኢኮሎጂው ሶስት ጊዜ ማረስን ጉዳይ፣ ኢንተንሲቲቩን መጨመር ጉዳይ ነው የሚሆነው። በዚህ መሰረት ውሃ የማቅረብ ጉዳይ ነው የሚሆነው። በዘንድሮ ዓመት ወደ እቅድ ለማስገባት ካጸደቅናቸው ፕሮጀክት ወደ 271 ፕሮጀክቶች አሉ። እዚህ ከዚህ ውስጥ አሁን በአርብጎና ወረዳ ተጠናቆ ያለው አንድ የንሾ ባናታ የሚባል የአርብጎና ዛሬ ያያችሁት ዘመናዊ የሆነ በሆነ መልኩ የተሰራ የማይክሮ ሪጌሽን ፕሮጀክት ነው። እንግዲህ ይሄ በተወሰነ ደረጃ አርሶ አደሮች ተደራጅቶ መስራት የሚያስችል ነው። ይህን የፓይፕ መስኖ ፕሮጀክት በክልሉ ሁሉም ስፍራዎች ተደራሽ የማድረጉና ሌሎች አርሶ አደሮችን የማሳተፉ ስራ ትኩረት ተሰጥቶት እንደሚከወንም ተነግሯል።